ጤና ይስጥልኝ። የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችን እንሆ ጀምረናል። አዳዲስና ወቅታዊ መረጃዎችንም ይዘናል። በቅድሚያም አርዕስተ ዜናዎችን እናስቀድማለን። መፈነን ሚዲያን ሰብስክራይብና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። አስረስ ማረ ለኮሚሽን ተብዬው መልስ ሰጡ። በዛሬው ዕለት የባህር ዳር ብርጌድ ና የሻለቃ አንሙት ያዛቸው ብርጌድን አንዷን ሻለቃ ሙሉ ለሙሉ ለመደምሰስ ከፍተኛ ቁጥር ያለው በክፍለ ጦር ደረጃ ድምሰሳ ለማድረግ ታስቦ በተለያዩ በአራት አቅጣጫዎች ጠላት ከሌሊቱ 6 ሰዓት ጀምሮ ከአዴት፣ ከባህር ዳር፣ ከጢስ አባይ፣ ከደቡብ ጎንደር ሜጫ በቁጥር ለመግለጽ በሚያዳግት ሁኔታ በከበባ ለማጥፋት የታቀደውን ዝግጅት ጠበብቶቹ የሁለቱ ብርጌድ ዘመቻና ጦር መሪዎች እቅዱን ያለምንም ጉዳት እንዲከሽፍ አድርገውታል። ዝርዝር መረጃ አለው የምናስደምጣችሁ ይሆናል። የአርበኛ ዘመነ ካሴ ለምክክር ኮሚሽን አንባዮቹ ያስተላለፉት መልእክትንም ይዘናል። አብራችሁን ስትቆዩ የምታደምጡት ይሆናል። በሌላ በኩል በምዕራብ ጎንደር ቀጠና 114 የአድማ ብተና አባላት ከነ ሙሉ ትጥቃቸው ደብዛቸው መጥፋቱ ተነገረ። በዚሁ ቀጠና ከሁለት ሳምንት በፊት ሁለት ሻምበል ሙሉ የአድማ ብተና አባላት ከነ ሙሉ ትጥቃቸው የደረሱበት አለመታወቁን መዘገቡ የሚታወስ ነው። አንድ መቶ 14 ቱ የአድማ ብተና አባላት ከስምሪት ቀጠናቸው ወጣው የጠፉት በያዝነው ሳምንት ብቻ ሲሆን የጠፉትን ፍለጋ መከላከያ ሰራዊቱ በከባድ መሳሪያ ታግዞ አሰሳ እያደረገ መሆኑንም የደረሰን መረጃ ያሳያል። ዝርዝሩን የምናስደምጣችሁ ይሆናል። የብልጽግናው አገዛዙ በአማራ አንጡር ሀብቶች ላይ አዲስ ጥቃት ከፍቷል። የአማራ ማጌጫ ማዕድናትን በኮንትሮባንዲስት ኃይሎች እያከማቸ መሆኑንም ደርሰንበታል። ዝርዝሩን የምናስደምጣችሁ ይሆናል። ክቡራን አድማጮቻችን አብራችሁን ስቆዩ እነዚህንና ሌሎች መረጃዎችንም ወደ እናንተ የምናደርስ ይሆናል። አብራችሁን ሁኑ። አስረስ ማረ ለኮሚሽን ተብዬው መልስ ሰጡ። ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገለ አይደለም ማለት ነው። በእኛ በኩል የህልውና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋምም ከህዝብ የተደበቀ አይደለም። የምናምንበትንና ለህዝብ ይጠቅማን የምንለውን በአደባባይ እንናገራለን። የተናገርነውን እንተገብራለን። ይህንንም ለትውልዳችን ባህል እናደርጋለን። የምክክር ኮሚሽን ኮሚሽነር ነን የሚሉት ሽማግሌዎች ዋና ገባቸውና እና ተለውቋቸው በባዓል ስም ከዚህ ድሃ ህዝብ ገንዘብ ወስደው አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት ለዓለም አቀፉ ማህበረሰብ የሰላም ኃይል መስሎ መታየትና፣ የአማራን ህዝብ ከትግሉ ማናጠብ ናቸው። ከዚህ በተረፈ የንጹሃን ጭፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ፣ በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚል የለም ብሎ የወሰነለት የአዛውንት ስብስብ ብሔራዊ ምክክር በሚል ካባ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቀዋለን። ባጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርአያም ሆነ ሌሎች ግለሰቦች የአማራን የህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰጠነው አጀንዳ የለም ሲሉ አስረስ ማረ ተናግረዋል። በተያያዘም የአርበኛ ዘመነ ካሴ ለምክክር ኮሚሽን ንባዮቹ መልእክት አስተላልፈዋል። መስፍን አረያ የሚመራው በጥላቻ ፊቱ የሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ህዝብ ላይ ድምፅ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ አንድ ዓመት አልፎታል። የአብይ መድፍና ድሮን የመስፍን አረያና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ ጋር በጋራ ተሰልፈው የአማራን ህዝብ ለመፍጀትና የህልውና ትግሉን ለማኮላሸት ሌት ተቀን እየሰሩ ይገኛሉ። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበርሰካ እያለ ይገኛል። በየቀኑ በህዝባችን ደም በሚታጠብ የአማራ መሬት ላይ ቆመው በኋላ አልተወከልም እንዳትሉ አጀንዳ ሰበሰብን የአማራ ክልል ሰላም ነው ወዘተ ሲሉ ለአስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት የጥላቸው ጥልቀት እያለ መገረሙም መቆጣቱም አይቀርም። እነዚህ ደመቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነ ብርሃኑ ጁላ ኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉ። በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራገጭ አማራ ትግል ባይኖርም የጥፋት ስራቸውን የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ትውልዱ እያከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን። መስፍን ሆይ፣ ኮረኔል መስፍን ማለት ልክ ይሆናል። አይንህ እያየ አይናችሁ እያየ የአማራ ህዝብ ያሸንፋል። ያንተም አንገት በሀፍረት በመሸማቀቅ ጉልበታችሁ ድረስ ይደፋል። ያንኑ አንገታችሁን ይዘን ሕዝቡና ፍትህ ፊት እናቆማችኋለን። ዋ ያኔዋ! ሲሉ አርበኛ ዘመነ ካሴ መልዕክታቸውን አስተላልፈዋል። በምዕራብ ጎንደር ቀጠና 114 የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱ ተነገረ። በዚሁ ቀጠና ከሁለት ሳምንት በፊት ሁለት ሻምበል ሙሉ የአድማ ብተና አባላት ከነ ሙሉ ትጥቃቸው የደረሱበት አለመታወቁን መዘገቡ ይታወሳል። 114ቱ የአድማ ብተና አባላት ከስምሪት ቀጠናቸው ወጣው የጠፉት በያዝነው ሳምንት ብቻ ሲሆን የጠፉትን ፍለጋ መከላከያ ሰራዊቱ በከባድ መሳሪያ ታግዞ አሰሳ እያደረገ ነው ተብሏል። የአድማ ብተና አባላቱ በቅርቡ በብር ሸለቆ እና በሌሎች ወታደራዊ መሰልጠኛ ጣቢያዎች ተመርቀው በዞኑ ስምሪት የተሰጧቸው የነበሩ ናቸውም ተብሏል። ተላላኪነትና ወዳደርነት ሁነኛ መገለጫ ሆነው የሚባልለት የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመደበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል 114ቱ በስምሪት ቀጠናቸው ላይ በነበሩበት ነው ከነሙሉ ትጥቃቸው ደብዛቸው የጠፋው። ለምዕራብ ጎንደር ዞን ተመድበው ከነበሩ 800 የሚደርሱ አድማ ብተና አባላት መካከል ገሚሶቹ ከነሙሉ ትጥቃቸው ከርተው የጠፉ ሲሆን ከቀሩት መካከል ደግሞ አብዛኞቹ በሰሞኑ ውጊያ ተሳትፎ መገደላቸው ታውቋል። ለዚሁ ዞን ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል ከሁለት ሳምንት በፊት ሁለት ጋንታ ሙሉ አባላት ግዳጅ ተሰጧቸው ወደ ኮኪት ቀጠና በተሰማሩበት ከነሙሉ ሙሉ ትጥቃቸው ደብዛቸው መጥፋቱን መዘገቡ አይዘነጋም። ወታደሮቹ እየተናዱበት የሚገኘው የክልሉ ጸጥታ ቢሮ ከሰሞኑ አንድ አዲስ እቅድ ተግባራዊ አድርጓል። እቅዱም በየዞኑ የተመደቡ ሁሉም የአድማ ብተና አባላት ከውጊያ መልስ ትጥቃቸው እንዲጠረነፍና ውጊያ ሲኖር ብቻ እንዲሰጣቸው የሚል ነው። ይህ መመሪያ ተግባራዊ መደረጉን ተከትሎ ከውጊያ ጊዜ ውጪ ትጥቃችን የማይሰጠን እኛ አንታመንም ወይ የሚል ጥያቄ ያነሱ በርካታ ቁጥር ያላቸው የአድማ ብተና አባላት ሰራዊቱን በማሳመፅ በሚል ለእስር መዳረጋቸውን ለማረጋገጥ ችለናል። በክልሉ በርካታ ታዳጊዎችና ወጣቶች በስራ ገበታቸው በትምህርት ቤትና በመኖሪያ ቤታቸው ታፍሰው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተወስደው የጥቂት ሳምንት ወታደራዊ ስልጠና ተሰጧቸዋል። የገፍ እስረኞቹ የጥቂት ሳምንታት ለብ ለብ ወታደራዊ ስልጠና ተሰጥቷቸው የክልሉና የፌዴራል ባለስልጣናት በተገኙበት ተመርቀው ወደ ሁሉም ዞኖች የተሰማሩ ቢሆንም ነገር ግን በገፍ እየከዱ ፋኖን እየተቀላቀሉ እንደሚገኙ ካሰባሰብናቸው መረጃዎች ለማረጋገጥ ችለናል። እነ ጀኔራል አበባው ታደሰ፣ ሌሎች የፌዴራል እንዲሁም የክልሉ ባለስልጣናት ከወራት በፊት በባህር ዳር ከተማ በነበራቸው ዝግ ስብሰባ የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ የሚል እቅድ ነድፈው ወደ ተግባር የገቡ ቢሆንም ነገር ግን የክልሉን ጸጥታ ማስረከብ ስራን ይረከበናም ብለው ትልቅ ተስፋ ጥለውበት የነበረውን የአድማ ብተና ኃይልን ከነሙሉ ትጥቁ የከዳ ፋኖን እየተቀላቀለባቸው ይገኛል። በሌላ መረጃችን የብልጽግናው አገዛዙ በአማራ አንጡር ሀብቶች ላይ አዲስ ጥቃት ከፍቷል። የአማራ ማጌጫ ማዕድናትን በኮንትሮባንዲስት ኃይሎች እያከማች መሆኑን ደርሰንበታል። የመንግስት ወርቅን ሽጦ ለድሮን ጥይት መግዣ ያወላው አገዛዙ ዛሬ ደግሞ በሁሉም የአማራ ክልል ዞኖች በቅርስ ሀብታችን ላይ አዲስ ጦርነት ከፍቷል። የብልጽግናው አገዛዝ አማራን በሁለንተናዊ ዘርፎች እያጠቃ መሆኑን ልብ ልንለው ይገባል። የሰሞኑ ዘመቻ ደግሞ ከመደበኛ ውጊያው ቀጥሎ አማራን ቅርስ አልባ በሚያደርገው የማየጫ ማዕድናቱ ላይ አድርጓል። በእውነተኛው አወደ ውጊያ ላይ ያጣውን ድል በወርቅ ሀብታችን ላይ አነጣጥሯል። ህዝባችን በልዩ ልዩ አሻጥሮች ርስቱን፣ ሀብቱን፣ ቅርሱንና ህልውናውን ጭምር እየነጠቀው ይገኛል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።